ጫጩ ነው ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ወይ? አሊሞቹ ያውቋችኋሉ ወይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጥታችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት ስድስትና ሰባት ወራት እኔ ከስሩ ስሰማችሁ ነበረ። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት ስድስት ሰባት ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ። ሀገሪቱ እኮ የራሷ ምስቅልቅል በጣም ብዙ ችግር አለባቸው። አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሄር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናችሁ። ስለዚህ ኃላፊነታችሁን ውሰዱ። እናንተ ቀድማችሁን ነገር ትፈልጉና ከዛ ሌላው መልስ ሲሰጥ ወይም ደግሞ ሪያክት ሲያደርግ ዲፌንድ ሲያደርገ ራሱን እየየ ትላላችሁ፣ ታለቅሳላችሁ፣ ተበዳይነን ትላላችሁ፣ ተሰደበ ሃይማኖታችን ትላላችሁ። ከትንሽ እስከ ትልቅ የቪክቲም ሜንታሊቲ አላችሁ፣ ወይም ደግሞ የተበዳይነት የበታችነት ስሜት አለባችሁ። ኦኬ፣ የሌላውን ሰው ኢንፎርሜሽን ታጠፋላችሁ። ለምሳሌ፣ ከተሳደቡት አንዱ ይሄ ወንድም መካኒሳ አካባቢ ብዙ ጊዜ ይጫወታል፣ ታክሲ ተራው አካባቢ መብራቱን አለፍ ብሎ ማለት ነው። እዛ አካባቢ ሚኖር ይመስለኛል። ቤቱን ኤግዛክት አላቅ። ስለዚህ መካንሻ አካባቢ ብትሄዶ አታጡትም። ምን ሰውዬ አላየኝም? እሷ ያቀኝ ምን አውቀዋለሁ? ብዙ ጊዜ አይቻለሁ። እና መንግስት፣ ያዘው ነገር ያስጀመረው እሱ ነው። ካስጀመሩት መሃል እሱ አንዱ ነው ማለት ነው፣ በሱ ነው የጀመረው ማለት ሳይሆን። ስለዚህ ይያዝ ሱ። ለህግ ይቅረቡ ይቅደሙ። እስኪ መጀመሪያ ተሳዳቢዎቹ፣ ከዚያ በኋላ ሪያክት ያደረገው እፎይ ወይም ደግሞ ስለተሰደበ ለስድቡ መልስ እየሰጠው ሊያውም ደግሞ በስድብ አይደለም። እፎይ መልስ የሰጠው እፎይ መልስ የሰጠው በመረጃና በማስረጃ ነው። እነሱ በስድብ ለተናገሩት እፎይ በመረጃ መልስ ሰጠ። ይዛኔ እፎይን ጠይቁ። መጀመሪያ ግን ይህንን ጀለስ ለህግ አቅርቡ። ከዛኔ እፎይን ደውዬ መንግስት ይፈልጋል። ወላይ እንደዚህ ይላል ማለት ነው። አብርሃም ከሆንክና ግባ ኦርቶዶክስ አስጨርሳኝ ኖ ና አስጨርሳኝ እናና ግባና እንዴ እንዲያርግ እንዴ ምንም ወጣ ወላ ወጣ እናንተ ነካክታችሁ ነካክታችሁ ማለት ነው አለ ምክንያቱም የእኛ ሰዎች ማለት ነው ቀስ ብሎ ይነካሉ እነሱ ስድብ ይጀምራሉ ከዛ እነሱ ይያዙ እነሱ እንደዚህ ይደረጉ እንደዚህ ይደረጉ ይጀምራል ሰውን ለምንድን ነው አሁን ትንሿ እኔ እንጃ እኔ ጠየብ እሱን አላውቅም ተናግራ እንደሆነ ማለት ነው እኛም ማለት በጣም እናላግጣለን ራሱ እኔ ያለት

አቢብቲ ሸውሓት ንቲ ብላ ወላይ ዝም እንዲህ እንት ማለት ምናምን አይመቸኝም። በነገርሽ ላይ አታ ያው አላወራም፣ ካወራው ግን ማለት ነው የምር የኔ ነው ብዬ እንዲህ እንዲህ ምናምን ምናምን አይመቸኝም። በቃ ኖርማ አወራው ሃለለ እንትኑን ማለት ነው ዳይሬክትሊ በቃ ምንም የሚወጣ ነገር የለም። ራሱ እስቲ ማነው የሆነ ነገራቸውን ይነካሉ፣ ከዛ ነብዩን ተሳደቡ ብለው እዙይ እንዴ፣ የነሱም ሃይማኖት ነው። ሄቺ ዝም በይ። ወላሂ ምንም እንደዚህ አይነት ነገር አይደለም። ወላሂ የምሬ ነው። እኔ ሁሌ በቃ ይገርሙ እኛ ደረሱ ደግሞ አሁን በጣም የምወዳቸው ኡስታዞች አሉ። እንዳለ አጠቃላይ የምትይ ከሆነ በጣም ይከፋኛል። ማንም ኖ ለኔ ኖ ለእኔም እኮ ኡስታዞቼ ናቸው። ሮሂ ግን ማለት ነው። አሁን ለምሳሌ አንድ ክርስቲያን ተነስ አይደለም ስም ተሳደቡ ምትይ አንቺ ወለት ችግር አለብሽ። በጣም የሆነ አጀንዳ ትፈልጊያለሽ የሆነ ጋገታ ምናምን ነገር አይቲንግ እንደዛ ነው የተረዳሁሽ። ትክክለኛ ነገር ላውራ ካልኩ አሊያም ደግሞ አንድ ኡስታዝ እንደዚህ እንደዚህ ተናገረ፣ አንድ ኡስታዝ እንደዚህ እንደዚህ ተናገረ ብለሽ መናገር እንጂ እስቲ ማን ነው ክርስትና እና፣ እንደውም እናውራ ከተባለ ማለት ነው ሲጀመር እኮ ኡስታዝ ያኔ፣ አሁን ላይ እኮ ቲክታክ ላይ ያለው ራሱ ኡስታዝ በጣም ትንሽ ኡስታዝ ነው። ደግሞ ማን ነው እስቲ ክርስትና ላይ ያላገጠው አንድ ኡስታዝ፣ እስቲ ጥቀሽ የለኝ ዘሩ የኢየሱስ ዘር ሐረግ አይታወቅም። እንዲሁም በዝሙተኛ የተሞላ የዘር ሐረግ ነው። ክርስቲያኖች አምላክ ብሎ የሚያመልኩት ግለሰብ እኔ ያላላገጠው ኢምራን ሳላ እስሚዝ ሁሉ እነዚህ አላላገጡ እንዳላላገጡ ደግሞ ነይ ቪዲዮ ኤምራንን አልሰማሁትም፣ ሀቂቃ እስሚዝም አልሰማሁትም። ሳላን ሰምቻለሁ፣ ለክርስቲያኖቹ ኡስታዝ ኢየሱስክ እንደዚህ ነው ብሎ ሲያወራ። አብዱልከሪምን ቪዲዮ ታላሳሻለሁ። የሁሱን አሁን ከዚህ ሰው አየው ይሄን አምላክ ይታያለ አያ ይሄን ሽማግሌ ላይ ያው ይሄን ግን በክርስትና ዓለም እግዚአብሔር ስለ ጠጣ እና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄንን ስሙ። በፍቅር ገደለው አም ሶስት ጊዜ ከአንዴም ሶስት የከንፈሩን እየሳመ ገደለው። እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ ወላሂ። ፎቶ ላይ ያደረከው አምላክ ነው አይደል ለሄ ልጅ ስለዚህ የሰላሳ ሶስት ዓመት ወጣት ልጅ። ይሄ ሰው ካልተገደለ ገነት አንገባን ብሎ እንደሚያስብ ይሄን ወንድ ልጅ ታመልከዋለህ? ፕሮፋይል ላይ ያለውን እስኪ መልስልን። በፈጣሪ ይሄ ነው ሰማይና ምድርን የፈጠረው? ልጅ ይሄ ሰውዬ ነው ወይ አምላክ? በፈጠረ አሁን ብለን ይሄ ሰውዬ ነው አምላክ። የሚያሳዝነው የሚያሳዝነው ማነው? ሁለት ሺህ ሰዎች አንዳንድ ደግሞ የዚህን ወንድማችን የኡስታዙን ትምህርቶችንም ለማየት ሞከርኩኝ እና አብዛኛውን እንደው የቃላት ለቀማ የሚበዛበት በተለይ ቺ ጽሁፍ መጽሐፍ የቃላት ለቀማ የሚበዛባት ራሱ ማለት ነው። አንድ ልከው ልኝ ነበር በቀደም ዕለታት ነው ረመዳን የገባ ሰሞን ልከው ልኝ ነበር። አንዱ የቃላት ለቀማ ነው ይሄ ምናምን አፉር እያጣመመ ነው የሚያወራው፣ የቃላት ለቀማ ነው ይሄ፣ ዝም ብሎ ነገር ነው ምናምን እያለ እንዲህ እንዲ አይነት አወራር እያወራ እንዴት ነው እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። እኔ እና እንግዲህ እሱን አይተው ነዋ እነሱ የሚናገሩት ምናምን። ሃይማኖት የለቀኩበትን ምክንያት ልንገራችሁ ከእስልምና ያጣሁት ነገር ኖሮ ምናምን ነገር አይደለም፣ መንፈሳዊ ነገር ስለተገለጸልኝ ነው። ማን የገለጸልሽ ካላችሁን፣ ፈጣሪ። ሁላችንም ውስጣችን ፈጣሪ አለ። ያንን ፈጣሪ አድምጡት። ሲቀጥል ደግሞ ትንሽም ሆነ ትልቅ ውስታዞች እዚህ ቲክቶክ ላይ ስትንጫጩ እያየው ነበር። አቴንሽን ሳላረግ ልስጣችሁ። እኔ ሂክማ እኔ ሳወራ ስለራሴ ነው ስለ አመለካከት ነው ማወረው እንጂ ያሁን ሁላ እኔ አልወክልም አትወክሉኝ። አሁንም እኔ ብወጣ ላይ ከሆነ ከኩንታል ስኳር ላይ አንድ ፍሬ ስኳር እንደተቀነሰች ማለት ነው። ለምንድን ነው የምትንጫጩት? በቃ አወረው፣ በቃ አለቀ፣ አለቀ፣ አለቀ። ሲቀጥል ደግሞ ማለት ነው እናንተ እነዚህ አንዳንዶቹ ጨቋኝ አትሆኑ። የግድ መሳሪያና ጎራዴ መያዝ የለብህም ለመጨቆት። ሰውን ሀሳቡን አትጨቁም። እንዴት ናቸው? ሰላም ናቸው? አሰላሙ አሌይኩም ወረመቱላ። እንዴት ናቸው? ሰላም ናቸው? እስካሁን ደግሞ ሁለተኛ የማልቀበለው ሰሒህ ተብሎ የመጣ ሀዲስ ሸር ላድርጋችሁ። ምን ይላል? ኢዛ ካነ የውመል ቅያማ ደፈዓላሁ ሊኩሊ ሙስሊሚን የሁዲየን አው ነስራንየን አው ሙሽሪከን

እኔ ሙስሊም ነኝ። ብዙ ወንጀሎች አሉብኝ፣ ብዙ ኃጢያቶች አሉብኝ። ቂያማ ቀን አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ሆነ ካፍር ወይም ክርስቲያን፣ አይሁድ እና ሙሽሪክ ጠርቶ አምጥተው እና ይህንን ወስደህ ጀሀነም ግባ ስትባል ነው። ይሄ በእኔ በኩል ክፍያ ብለህ ክፈለው እሱ ወደ ጀሀነም ይገባልሃል ብሎ ሲሰጥ፣ ማለት አላህ ስብሃን ተዓላ እኔን ምሮ ጀነት ማስገባት አይችልም? ካፊሩ ኩፍሩ ጀሀነም ለመግባት በቂው አይደለም? የኔ ወንጀል መሸከሙ ምንድነው ጥቅም? የኔን ወንጀል ቢሸከምም ባይሸከም ይሄ ሰው ካፈር በመሆኑ ጀሀነም መግባቱ አይቀርም። አላህ ሱብሐነሁ ወተዓላ ደግሞ እኔን ወንጀልን በሙሉ ምሮ አብሶ ጀነት ማስገባትም ይችላል። ባህሪውም እንደዛ ነው። የኔ የሰራሁት የገደልኩት፣ የዘረፍኩት፣ ያምታታሁት፣ ያጨበረበርኩትን ወንጀሎች በሙሉ አምጥቶ እዛ ላይ የሚጭንበት ምክንያት ምንድነው? ምንን ነው የሚያሳየው? ስለ አላህ ፍትሃዊነቱ፣ አዛኝነቱ፣ ደግነቱ ምንን ያሳየናል? አስቡት። ሰይድና ዓሊን የገደለ ሙስሊም አቡ ጣሊብን ወስዶ ለጀሃነም ይሄ ከፍያ ነው ብሎ ሰጥተው፣ እሱ ወደ ጀነት ሲገባ አቡ ጣሊብ ወደ ጀሃነም ሲገቡ ማለት ነው። አቡ ጣሊብ እኮ አስለን ባለመስለማቸው ጀሃነም መግባታቸው አይቀርም። ግን ሰይድና አሊን የገደለ ሁሴይንን የገደለ እነዚህ ሰሓቦችን ሲጨፈጭፍ የነበረ ሰው በአሁን ዘመንም በየትኛውም ዘመንም በወንጀል ሲተራመስ የነበረ ግለሰብ መጥቶ ይኸው አንድ ካፍር ወይም አንድ ክርስቲያን፣ አንድ አይሁድ፣ አንድ ሙሽሪክ ከፍያለሁ በእኔ ምትክሱ ጀሃነም ይገባል እኔ ቀጥ ብዬ ጀነት እገባለሁ ብሎ ሲገባ

ያልሰራሁት መጥፎ ስራም በማንም ላይ በሙስሊሙ በካፍር ላይ ያልሰራው፣ ያልገደለውን የሆነ ሙስሊም ገድሎ ነበር። በቃ የእሱ የገደለው ግድያ ለእከሌ ክርስቲያን፣ ለእከሌ አይሁድ፣ ለእከሌ ሙሽሪክ ይጫንበት። ይህ ነው ሰሒህ ሐዲስ። ከቁርአን ጋር አይጋጭም። አንተ ነህ የተጋጨህ። ያ ጀማዓ፣ እንደዚህ አይደለ። ቁርአን እርዳታ አይፈልግም። ቁርአን አጋዥ አይፈልግም። ቁርአን ማብራሪያ አይፈልግም። ድጋፍ አይፈልግም። አይደለም፣ ተቃርኖ መጥቶ ዲም ብለን ልንቀበለው ይቀርና ቁርአንን አጋዥ ነው ተብሎ የምንቀበለው ምን መጽሐፍ የለም። የቁርአን ማብራሪያ ነው ተብሎ የሚሰጠ ምን መጽሐፍ የለም። ከአላህ በላይ አረብኛ ችሎ ይበልጥ የአላህን አረብኛ የሚያብራራልን ደፋር ሰው የለም። የአላህ አረብኛ ግልጽ ስላልሆነ የኔ አረብኛ ግልጽ ስለሆነ የአላህን አረብኛ ወደኔ አረብኛ ልቀይርላችሁ እንዲገባችሁ የብሎ ደፍሮ የሚናገር ሰው የለም። ስለዚህ አስቡት። አላህ ሱብሓነሁ ወተዓላ ቂያማ ቀን ለአንድ ሙስሊም ቀጥታ ዝም ብሎ ጀነት ማስገባት እየቻለ ካፊሩ ደግሞ በራሱ ጊዜ ጀሃነም መግባቱ ላይ ቀር ሙስሊሙ የሰራውን ወንጀል በሙሉ አምጥቶ ካፊሩ ላይ ይጭንበታል። ወይም ደግሞ ሙስሊሙን ምን ይለዋል? ላጠፋኸው ጥፋት፣ ለሰራው ወንጀል በሙሉ ይኸው ይህንን አንድ ክርስቲያን፣ አንድ አይሁድ፣ አንድ ሙሽሪክ ለጀሃነም ዘበኞች ከፍለህ ከጀሃነም ዳን። አስቡት። ነቢዩላህ ዩሱፍ ምን እንዳሉ ስሙ። ቢንያሚን ወንድማቸው እንደ ሰረቀ አስመስለው ሊያስቀሩት ሲፈልጉ ትላልቆቹ ወንድሞቻቸው ደንግጠው በቃ እሺ፣ በጣም ሽማግሌ አባት ስላለው እቤት እንዳይደነግጥ በሱ ምትክ እኛን ያዘን እሱን ልቀቀው ሲሉት፣ መዓዘላ አለ። ለአላህ ይጠብቀን፣ ኃጢአት ያልሰራን የተሰረቀብንን ዕቃ ያላገኘንበትን ሰው ይዘን የሰረቀውን አካል ከመልቀጥ አላህ ይጠብቀናል። አላህ ሲሆን እኔ የገደልኩት እኔ ያጭበረበርኩት እኔ ያምታታሁት ወንጀል

ይሄ ነው። ስምም አለበት ስምም አለበት ስም አለበት። ወንድማችን ድራማ ከዚህ በኋላ ሙሐመድ ይሁንልህ። ደስ ይለኛል። ፈራ በቃ ሙሐመድ እሺ ዛህራ ከታች ያለችዋለች፣ ፎሎ ታድርግና ግሩፕ ታስገባሃለች እስላማዊ ትምህርት የምትማርኩት ሙስሊም ነው አላከከዛሬ ጀምረለሁከዛሬ ጀምረ

ሰሰልሙ ማለት ነው ወይ? ወይ ወይ ወይ! ድራማችሁ! ቀላል የተወነዋል። እኔ ዚል ሳይ እዛ ተዋናዩ ወቶተ። እነዚህ ቦዛ የሆኑ እኮ ናቸው ያስቸግሩት። በውሸት እንደ ሻሃዳ ይያዛል በፈጣሪ ስም ብራዘር። ምን ሆናት ነው ጋሽዬ? አንዴ ራቁት ያስኬድሃል ነገር እየው፣ ጅኒያችሁ እኮ ነው የሚያስቸግረው።

ዘመርለታል እንደታል ሙስሊም ካልመሰላችሁም ለዚህ ድራማ እየሰሩበት አይዞህ። ጎግል ሁሉም ነገር እኔ ጋር አለ። ፌስቡክ ሁሉንም ሰው አውቃለሁ አለ። ዋትስአፕ ሁሉም ሰው ይወደኛል አለ። ኢንተርኔት እናንተ ያለ እኔ ምንም አሰሩም ባዶ ናችሁ አለ። መብራት ዝም ትላላችሁ ወይስ ላጥፋችሁ አላችሁ።